በክልሉ የጤና ተቋማት ተደራሽነትና የመሰረተ ልማት ፍላጎትን ከማሟላት አንጻር የተጀመሩ ፕሮጀክቶችን በማጠናቀቅ ለአገልግሎት ብቁ እንደሆኑ የማስቻል ስራ ትኩረት ተሰጥቶ እየተሰራ መሆኑን የርዕሰ መስተዳድሩ የመሰረተ ልማት ዘርፍ አማካሪ አቶ ደነቀ ማሞ ተናግረዋል። በተቻለ መጠን የዞሩ የጤና ተቋማት ተጀምሮ ያልተጠናቀቁ በርካታ በክልላችን አሉ። ብዙ ግዙፍ አቅምም የሚጠይቁ አሉ። ከዚህ አኳያ የክልሉ መንግስት ያደረገው ምንድን ነው? ዝም ብሎ መስራት የማይችለውን ሁሉንም አቅዶ ከመሄድ ይልቅ በአቅማችን ባለን እርሾ፣ ህዝብንም በማስተባበር መስራት ያለብንን ያጠናቀቅናቸው ሆስፒታሎች አሉ የጤና ጣቢያ ተቋማትም አሉ። በየጤና ተቋማቱ የሚስተዋለውን የመድኃኒት አቅርቦትና የስርጭት ችግር ለመቅረብ ጥረት እየተደረገ ነው ያሉት አቶ ደነቀ ማሞ በየደረጃው ያሉ መዋቅሮች አስፈላጊውን የበጀት ድጋፍ ማድረግ እንደሚጠበቅባቸው አሳስበዋል። ብዙ ጊዜ የጤና ተቋማት መድኃኒት የላቸውም መድኃኒት አይቀርብም የሚል ነገር ነው። ብዙ ጊዜ ኮምፕሌን ያለው በርካታ ወረዳዎቻችን ስንጀምር የወረዳ መዋቅር፣ የዞን መዋቅር የገንዘብ ለመድኃኒት ብሎ የማይመድብበት ሁኔታ ስለነበረ ከዚህ አኳያ በአግባቡ የመደቡ ኢንሚሊየንስ የመደቡ ለጤና ጣቢያዎች ለሆስፒታሎች ከመንግስት የመደቡ አሉ። አሁንም ዲቴይልስ እንሄድ ደግሞ በአግባቡ ያልመደቡ አሉ። በጤናው ዘርፍ ያለውን ፍላጎት በተሟላ ሁኔታ ለመመለስ በመንግስት በጀት ብቻ የሚሳካ ባለመሆኑ የግሉ ዘርፍ ባለሀብቶች በተባባሪነት በመሳተፍ እያገለገሉ መጠቀም የሚችሉበት እድል መመቻቸቱንም አስረድተዋል። በመንግስት ብቻ የጤና አገልግሎትን ተደራሽ ማድረግ አይቻልም። በትምህርትም እንደዛው ከዚህ አኳያ ምንድን ነው የግል ተቋማቶች አሁን በሆስፒታል ደረጃ አሁን አዲስ የጀመረ ተቋም አለ። ለእነዚህ ምቹ ሁኔታ መሬት ማቅረብ ምክንያቱም መንግስት ብቻ የጤና አገልግሎትን በጥራትና በሚፈለገው መልክ ሊያደርስ ስለማይችል በአካባቢያችን በቡና ኢንቨስትመንት በተለያዩ ባለሀብቶች አሉ። እነዚህ ባለሀብቶች ከመንግስት ጥረት ጎን ለጎን ወደ ጤናው ልማት መስክም እንዲገቡ እንዲደግፉ እንዲረዱ የማድረግ ስራ እንሰራለን። መከላከልን መሰረት ያደረገው የጤና ኤክስቴንሽን ፕሮግራም ካለው ፋይዳ አንጻር አደረጃጀቱን የማሻሻል ተግባር በቀጣይ ወጥነት ባለው ሁኔታ የሚከናወን መሆኑን የገለጹት አቶ ደነቀ የአገልግሎት አሰጣጥና የተገልጋዮች እርካታን ለመጨመር ታቅዶ እየተሰራ ነው ብለዋል። ክላስተር ደረጃ ሁሉም ጤና ኤክስቴንሽን ከቀበሌ በመሳብ እያንዳንዱ ያለበትን ቁመና ከሳኒቴሽን አንጻር፣ አገልግሎት ከመስጠት አንጻር፣ ተተክሎ ከመስራት አንጻር የትኛው በንጽጽር የተሻለ እንደሆነ ያሉት የህዝቡን ሮሮዎች ታሳቢ በማድረግ የ የጤና ኤክስቴንሽን እንትኑ ተቀይረዋል። እዛ ያለው የፈውስ ሕክምናም ሊያገኙ የሚችልበት የሚጠይቀው የግንባታ እቅድ አለ። ደረጃቸው ይሻሻላል። እነዚህ ነገር ለማድረግ አሁንም በጣም ትልቅ ሀብት ስለሚፈልግ እዚህ ላይ ዞኖች፣ ወረዳዎች፣ ህዝቡ ተባብሮ እንዲሰራ ጥረት እየተደረገ ነው። እቅዳችንን ላይ አውርደን ብቻ ሳይሆን ተገልጋይ ጋር በመውረድ በተጨባጭ በሆስፒታሎች የሚሰጥ አገልግሎት፣ በጤና ጣቢያዎች የሚሰጥ አገልግሎት፣ የግል ጤና ተቋማትም የሚሰጡትን አገልግሎት በትክክል ወረድ ብሎ ያሉት ችግሮች በአንድ እንኳ መቶ ፐርሰንት ባንቀርፍ እርግጠኛ ሆኖ ለመናገር በወሳኝ መልኩ ችግሮችን እየቀረፍን ውጤትም እናስመዘግባለን የሚል እምነት ነው ያለኝ። የመንግስት ጤና ተቋማት በበቂ የመድኃኒት አቅርቦቶች አለመደራጀታቸው ተገልጋዮች በግል የጤና ድርጅቶች እንዲጠቀሙ አስገዳጅ ሁኔታ ከመፍጠሩ ጋር ተያይዞ ላልተፈለገ ወጪና ተዛማች ችግሮች እየተጋለጡ እንደሆነ ቅሬታዎች ይደመጣሉ ብሏል። አቶ ደነቀ እንዲህ፣ ዋናው ነገር ቁጥጥር ስናደርግ ያው ስታንዳርድ አለ፣ ፈቃድ የሚያገኙበት ስታንዳርድ አለ። ከዚህ አኳያ የተዘጉ እርምጃ የተወሰደባቸውም አሉ፣ ማስጠንቀቂያ የደረሳቸው አሉ። ብዙ የሕብረተሰብ ሮሮ አለ። ኢኮኖሚካሊ ጫና ይፈጥራል። ይህ ችግር በዜጎች ኢኮኖሚ አቅም ላይ ከሚፈጥረው ተጽዕኖ ባሻገር ደህንነታቸው ያልተረጋገጡና የአገልግሎት ጊዜያቸውን የጨረሱ መድኃኒቶችን ባልተገባ ሁኔታ በመጠቀም ለተጨማሪ የጤና ችግር የሚያጋልጡ አጋጣሚዎችን ለማስተካከል እየተሰራ ስለመሆኑም አማካሪው አስረድተዋል። ከጤና ተቋማት ጋርም ትስስር አድርጎ በመንግስት ተቋማት ያለውን ሀብት አላግባብ የመመዝመር ሁኔታ እንዳይኖር ባለፋርማሲዎችም ከመንግስት ተቋማት ትንሽ ራቅ እንዲሉ ይሄ እንግዲህ በተወሰነ ደረጃ ጫጫ ተፈጥሯል። በመንግስት ተቋምም በግል ተቋምም ያለው የክራይ ሰብሳቢነትና ሕብረተሰብ በአግባቡ ያለማገልገል፣ ተመጣጣኝ ትርፍ ነው ማግኘት ያለበት። እንግዲህ አንዳንዱ ደግሞ አልመደሰ ሲል ደግሞ ደረጃውን የጠበቀ እርምጃ በጤና ቢሮ እርምጃ ተወስዷል። ይህን እንግዲህ አጠናክረን፣ ዋናው ነገር ግን ይሄ የማባረር የምናምን ሳይሆን ፎርማሊቲን አሟልቶ ወደ ስራ እንዲገባ አልገባም ካለ ግን ሌላ የስራ መስክ ነው መምረጥ ያለበት የሚል አቋም ነው እንደ መንግስት ያለ።